ሄርሜላ ቤት ገብታ እየኖረች እንደሆነ ሰምቻለሁ። ማ ሄርሜላ ጋ እኔና አብርሽ እየኖረች ነው። እዛ ቤት የመኖር መብት የላትም ማለት ሄደሽ አይተሻል? እርግጠኛ ነሽ? አሰላም አለይኩም ወረህመቱላሂ ወበረካቱ ወዳጆቼ እና የተከበራቸው ተናዲል ቤተሰቦች እንደምን ናችሁ? ደህና ናቸው የደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቼ አለው ሩታ የቤት ቪዲዮ ተለቀዋል። እንግዲህ የመጨረሻ ውሳኔ ብላለች። እንግዲህ ሩታ ሄሬሜላ አብርሽ ቤት ገብታ እየኖረች እንደሆነ እንግዲህ አታውቅም ነበር፣ አሁን እየኖረች እንደሆነ አውቄያለሁ ብላ እንግዲህ በጣም ብዙ ለአቤላ እየተናገረች ነው። አብርሽም ውጪልኝ፣ ከአንቺ በአንቺ ሰበብ ነው ትዳሪ የፈረሰው ባንቺ ሰው ብዙ ነገር አጥቻለሁ ብሎ እንግዲህ ከትላንት ወዲያ ቪዲዮ ለቋል። አይታችኋል። ቪዲዮ ባልሰራም ማለት ነው። ትላንት ነው፣ ትላንት ወዲያ እንደዛ እንግዲህ መጨረሻ ውሳኔ መወሰን አለብኝ። አውቃለሁ በኔ እና አብርሽ ቤት ገብታ እየኖረች ነው ብላ ሩታ። እንግዲህ አቤላም ተናዶ እየተናገረ ነው። አይተሻል? ሲላት ማየት አይጠበቅብኝም፣ ብላለች እንግዲህ እውነት ነው፣ ማየት አይጠበቅባትም። እያየች ነው ሚዲያ ላይ፣ የኛም እያየን ነው፣ እሷም እያየች ነው። ግዴታ ሄዳ እዛ ማየት የለባትም ቤት ድረስ ሄዳ ማለት ነው። እንግዲህ ምን እናረጋለን? ሄርሜላን፣ ውጪ ከህይወታቸው ራቂ ውጪልን፣ ውጪልን፣ ውጪልን ብለን አቅቶታን አቅቶናል ማለት ነው። ለዚህ ምንም ማድረግ አንችልም። ውሳኔው አንተ ወስን ሩታም ማለት ነው። አሳስራቸዋለሁ ብላለች፣ ታሳስራቸው። መታሰር አለባቸው ይታሰሩ፣ እውነት ዋጋቸውን ያገኙ። አብረሽ ራሱ ዋጋን እንዲያገኝ ያገኝ። ለምን ነግረን ነግረን፣ የወንድም እና የእህት ምክር መክረን መክረን መክረን፣ አቁተን አለማ ስለሆነ ነፍሰ ጡር ባለቤት ትቶ ዛሬ አንድ ሌላ ሴትን አብሮ እንደፈለጉ መሆንና አብሮ ቤት ማስገባት በቤቷ ማስገባት ማለት ትልቅ ድፍረት ነው። እና ሩታ ወስናለች። ውሳኔዋን ዋን የፈለገችውን ነገር ተግባር አድርግ እኛ አንከለክላትም። ለምን ስለተጎዳች ማለት ነው። በዚህ ላይ በዚህ ላይ ነፍሰ ጡር ሆና በዚህ ህይወት ውስጥ ኖራ መጎዳት ከዚህ በላይ መጎዳት የለባትም። እንግዲህ በቻለችው አቅም መጋፈጥ አለባት። ትጋፈጥ ነው ምለው እኔ በበኩሌ ማለት ነው።